አሰላም አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ፣ ውድ አገሬ ልጆች በያላችሁበት ያለ ራህመት እዝነት አይለያችሁ። ሙስሊም ክርስቲያን ወገኖቼ፣ ሰላማችሁ ፍዝት ትረፍ ይበል። አላህዬ እዝነቱን ራህመቱን በቃችሁ ብሎ በሀገራችን ላይ በሀገራቸው ላይ የሚኖሩ ወገኖቻችንን ያድርገን። እኛም በስደት ያለ ነው በህጋዊ መተን ማለት ነው ህጋዊ ከሆነ ሰው መሰደድ ምንም አይደለም። በህጋዊ ተሰዳቸው ርዝቃችንን ብንፈልግ በቃ በአላህ ተወክለን በፈጣሪያችን ተወክለን ርዝቃችንን መፈለግ ምንም አይደለም። በሚመጣው ነገር እንኳ አልሐምዱሊላህ ብለን ተስፋ እናደርጋለን። ወላኪን ከቤት ህፃን ልጆች እየሰበሰቡ ማለት ነው እኔ ብሬክስ ወንድማችን በቀደም ስቅስቅ ብሎ ሲያለቅስ እንደዚህ በተለይ ተራያ፣ አሁን ደግሞ በጣም እየተሰደዱ ያሉት ያው ተደቡብ ወሎ በጣም እየተሰደዱ ነው ያሉት። ወላሂ አዚም ነው የምላችሁ በአማራ ክልል ያው ረብሻ አለ እና እኔም ከኔ ቤተሰብ ያው ዘመዴ እንደዚህ መጥቷል ብለውኝ ደውለው ወንድሜ ደወለልኝ ማለት ነው፣ ፋጦማ ትለኝ ወላሂ አዚም በቃ አንድ ሰው መቼም ወደዚህ ሲደወልባችሁ ባህር ሲገባ ባህርተኛ ሲሆን፣ እዚህ ነዋሪ የሆነውን በስደት ላይ የምንኖረውን ነው። ገንዘብም ከኛ ምንም የሚጠብቁት በቃ እንደምንም ብላችሁ አንሱት፣ እንደምንም ብላችሁ በቃ እናትም አባትም ቢሆን ገዳይም አንሽም እናንተ ናችሁ ነው የሚሉት። እዚህ ያለ ሰው ማለት ነው። ተቀብሉ በቃ ሁሉንም ነገር አልጋ በአልጋ ይመስላችኋል። እዛ ያሉት ነገር ምንም አይታይም። እዚህ አገር ስንኖር እኛም በስደት ላይ ስንኖር ወላሂ ስንት ችግር አለ እጃችን ላይ። እኔ አንዳንድ የምለው ነገር አለኝ። እንደ ቢያንስ እጃችሁ ላይ በቃ የሆነ መታመም አለ፣ እርግፍ አድርገን እንላክል የሆነ በቃ ማን ዋስትናል አሁን ብሬክስን፣ እስኪ ስሙት፣ እያለቀሰ ማለት ነው እያለቀሰ እንደት ስቅ ብሎ እያለቀሰ። ብሬክስ ወንድማችን በጣምውለከ ጠረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህጻናት አሉ? እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ፣ መቼ እንደሞቱ፣ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያቆጣሪ እኮ የላቸው እስከነቸ ነው። እናቶቻችን እንደዚህ ውስጣቸው ቁስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የአስራ ሶስት የአስራ አራት የአስራ አምስት ዕድሜ ልጆችን መቼ ነው የሞቱ የሚያበቅ ሴቶቻችን እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ እባካችሁ እባካችሁ እባካችሁ። አይ ነው ተመችቷችሁ አይደለም የምትሰደዱት፣ እናቃለን። ግን ፕሊዝ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማንያ አንድ ሰው አሁን መቶ ሰማንያ ሰው እንደዚህ ወጥቶ ሲቀር የአሳ ራት ሆኖ ሲቀር እንዴት እያስተላችሁ ነው እናንተ ይህንን እያያችሁ የምትሰደዱት? እባካችሁ ስለወላጆች፣ እባካችሁ ረብ ስለ እግዚአብሔር ስትሉ እንዲ ቢያንስ ስለ ወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይህንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማተሰሙም? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮ የምንለው የምንናገረው እኮ ክፉ አይን እያየን ስለሆነ እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው የሚላክልን ነገር ወደ ሚዲያ አናወጣው። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር ኧረ እንደው ስለ ወላድ ስትሉ አቃችሁ እና እንደሰማችሁት እንግዲህ ብሬክስ እየለመነ ነው። ደላላዎችን ነው ወላ ደላላዎቹ ናቸው ከብት ተሚያግድበት ህፃን ልጅ ምንም የማያውቀውን ከቤት አስወጥተው ይህን ያህል ታገኛለህ፣ ይህን ያህል ታገኛለህ ብለው ከቤት የሚያስወጡት ድላላዎች ናቸው። ለገንዘባቸው ለኪሳቸው ሲሉ ገባቸው አይደለ? እዛም እዚህም የሚገናኙበት ምክንያት አላቸው። ከድንበር እዚህ የሚያሻግሩት የሆነ ራሳቸው ቢዝነስ አላቸው። እነዛ እናትስ፣ አሁን እኛ ሰፈር ያለች እናት ዘመዴ ነች። እኔ ወላሂ በገመር ታስራለች አለ ወንድሜ፣ በገመር ታስራለች። እኔ ምላርቅ እኔም አመመኝ። ከዛ ተሰማው ጀምሬ ራሴን አመመኝ። ወላሂ ደግሞ እኔ ያለችኝን እኮ ሮመዳን ታይገባ በፊት ነው የላኩት ማለት ነው። ሮመዳን ሳይገባ እጄ ላይ ያለውን ላኩኝ፣ የተቀረውን ደግሞ እንደ አዲስ ቁብ ጀምሬያለሁ። እዚህ ሰዎች ጋር እጄ ላይ ምንም ነገር የለም። ያለኝን ሀው ያለው ያለኝን ደግሞ ገና ቁብ ላይ ነው። ገና ቁብ እየጣልኩ ነው ማለት ነው። ያለኝን እንግዲህ ድንገት ባህር መቱ ይህንን አውጡ የሚባል ከየት ሲመጣ እንደ አንድ መንገደኛ ኮት ያስብ በቃ የሆነ ላ ዝም ብላችሁ ውጡ። እናትና አባታችሁ ስትገረፉ ስትቀጠቀጡ መሬትም ሽጠው በሬም ሽጠው ያላቸውን ንብረት ተዛም ከዝም ብለው ይልካሉ። በስጨት ብቻ እናንተ መንገድ ጀምሩ። አላህ እንፍሩ ፈጣሪ እንፍሩ። ወላ እናንተ ደላሎች ማለት ነው የሰው ደም የምጠጡ። እናት እኮ ጉሊት ሽጣ ልጄ ያርግልኛል ብላ ስንት ነገር መከራዋን አይታ እሷ ላም እያገደች በሬ እያገደች እሱ ይማርልኝ ብላ የምታስተምር እናት ናት እኮ እሷ በማረፊያዋ ሰዓት በቃ በገጠር የሚያሉ እናቶች ከብቶች እያገዱ ልጆቼ ይማሩልኝ ላይ ተምራችሁ ቶሎ የሚሉት ያንን ለማለፍ ነው። ተምረው ነገጧት እኔ ያኖርኩትን ኑሮ ያን በቃ እንደኔ እንዳይሆንብ ብላ ነው እናት የምታስተምረው። እናንተ ደግሞ በትናንሽ ነገር ጥቃቅናት ታላችሁ ጫካ የምታስገቧቸው ማለት ነው ሁላይ ስንቶቹ ናቸው በረሃ ቀልጠው የቀሩት ስንት ስቀቃና ያለው እኔ እንጃ። እኔ ይሄ ደላልነት እኔም በቃ ምን ልበል? እኔ ምን ልበል? እኔ በፊት በቃ አልሐምዱሊላ አልነበር። ለምን ብዙ ያው ወገነች ወገኖች ናቸው፣ ግን ተወንድሞች መተው አያውቁም። ያ ረቢ እንዴ! እኔ በቀደም እንደዚህ ሲደወልልኝ በቃ ግራ ነው የገባኝ፣ ግራ ነው ግብት ጭንቅ ያለኝ። እንደዚህ ሰው አይረዳም፣ በቃ ሰው አይረዳችሁም። እኔ ግን ራሴን አመመኝ፣ እረፍት አጣሁኝ እኔ እዛ ያለ ሰው አይረዳም። ለክፋቷ ነው እንጂ አታነዌ እንደዝ ብላነዌ የኔን ግን አላህ ነው የሚያውቅልኝ ሁለ ነገርን ማለት ነው። በሰው ሀገር እኔ የምሰቃየው በቃ የራሴ የሆነች ነገር ይኖረኛል። እቺ አዱኒያ ነች የምንኖርባት፣ ግን አዱኒያም ሆኖ ከለላችሁ ማንም አይወዳችሁ እናት ብቻ ናት። እናትም ደግሞ ታላጎረስናት ታልተንከባከብናት፣ አባትም እናትን ቢሆን ደግመው አለ፣ ከአሁን በኋላ አላፊነት ያለብን ወደኛ ነው እነሱም ደግሞ እርሚ የሰጠላቸው ያላቸው አይ ያሉ አሉ። የለለን ደግሞ ራስን ችሎ መኖር ነው። እኔ ራሴን ይችላል ለራሴ ልቻ ወላይ ስንት መከራለ በስደት ላይ ጧት በእንቅልፋችን ስንነሳ እንደዚህ እየዳበስን ነው የምንነሳው። እናሳ ትቶ እርግፍ አርጎ መሄድ አላቃተኝም። ተዝቤት በቃ አገሬ መግባት እፈልጋለሁ ግን ምን ይዤ ነጋላ ማለኝ በረበይ ማን ነው ዞር ብሎ ይዛለች ነው የሚባለው እንጂ የላትም የሚለኝ ሰው የለም። የሚያዝልኝ ሰው የለም ግን ቤት ካላችሁ እንደ አቅማችሁ በቃ ለምን ሁለት ክላስ አንዴ ክላስ አትሆንም? ያችታላችሁ። ቢርባችሁም ቢጠማችሁም አላህ የከፈተውን ጉሮሮ ያረሰው አያድርም። በቃ ሁሉም ሰው ራሱን ችሎ መኖር በቃ ተሰው ላይ ጥገኝነት በጣም ያሳቅቃል። የሰው ፊት እሳት ነው፣ እና በስደት ላይ አትምጦ ወገኖቻችን፣ ወላ አገራችን፣ አዎ በጣም ችግር አለ፣ ጦርነት ነው፣ ስራ ፈትነት፣ ብዙ ተምረው የተማሩትም ስራ የላቸውም። በጣም ግራ ገብቷል። አገር ላይ የኑሮ ውድነት አለ። እሺ በህገ ወጥ ተመቶ ምንድን ነው አላማው? ያን ሁሉ ብር ተከፍሎ ታለ የሚያልፈው ያልፋል፣ የሚሞተው ይሞታል። ታለፉ ደግሞ እዚህ የሚጠበቃቸው ሳይሆን ሁሉ ንብረት ተሽጦ ከስንት አንድ ነው እኮ በቃ ከስንት አንድ ነው። ተሳክቶላቸው ከሹርጣ አምልጠው የሚሰሩት እኔ የሰዑዲ መንግስትን ወኔንጃ በቅጣ በጣም አመሰግናለሁ ወላሂ ይመጣሉ ይይዛል፣ ያሳፍራል፣ ያስራል። በቃ እስር ቤት ሲመጡ ጥቁር ኬስ ለብሰው ፍትህ ይጠይቃሉ። ምን ያርግጠይ በይሄ መንግስት በህጋዊ ቶሎ ተባለ ህጋዊ በቃ ህጋዊነት ወረቀት አስተካክሎ በህጋዊ ይምጡ። ያንን እኮ ይከለከል የለም በሀገራችን ላይ የሚሰራው እነዚህ ደላሎች መቼም አላህ ስብሓን ወታላ እንደው እንደው ልቦና ይስጣቸው። ስንትን እናት አስለቀሱ። ስንትን እናት እናት መሆን ከባድ ነው። እናት መሆን ከባድ ነው። እናት ኧረ ቢስሚላ፣ እናት እኮ ልጇን እኮ ለእኔ እናት ነኝ አይደለም። እኔም ልጅ አለኝ። ልጅን ለማገኘት ለማየት ያለ የጉጉት ሁሉ ነገር የልጅ ጋ ነው። እናት እናት እናት መሆን ከባድ ነው። ኑሮ ወይም በቃ አላማ የምኞቴም ሁሉ ነገር ከልጅ ጋር ነው። በቃ ውሎዬም አዳሪም በሩቅ ልሆን እንጂ ነገ ተሳክቶ ተልጅ ጋር ተገናኝቼ ተልጅ ጋር የምኖርበትን ተልጅ ጋር እማገኘው እናት ጠይቅ፣ ድንገት ይሰወርባት እንደዚህ በቃ ወጥቶ የባህር ራስ የሆንባት የአሳ ራስ የሆንባት ምንድን ነው በቃ እልማ ማለት ነው። ተምረው ትምህርታቸውን ጨርሰው በህጋዊ ነገር የሚሄዱበትን አገራችን ጦርነት ተሆነ በቃ የሆነ ድርጅት እንኳን በቃ ድርጅቱ ሰርተው እንዲከፍሉ አድርጎ ቢልካቸው እንደዛ ይሻላል። በህገ ወጥ ምን የከባድ ነው፣ ብቻ ህገ ወጥ ነገር ይብቃን፣ ሀገራችንን ሰላም ያድርግልን። እንደውም ሀገራችን ላይ የተማሩት ተምረው በሀገራቸው ላይ ልማት ቢሰሩ በቃ የሆነ በቃ መንግስት አደራጅቷቸው እንደዚህ ቢሰሩ አገራቸውን ቢያለሙ። እነዚህ ወጣቶች የነገ አገር ተረካቢዎች የባህር ራት ወላ ስንቶቹ ናቸው? አሁን ዝም ብያያቸው፣ አሁን በሚዲያ ላይ በቃ ወገባቸውን አስረው አስረው ሴት ወንዱ ሲመጡ፣ በረሃብ በውሃ ጥም ደግሞ አንዳንዶቹ እዚህ መጠው ያንን ሁሉ መከራ አልፎ ይመጣሉ። እንደዚህ ቹጋ ውስጥ ይከራዩና በቃ ዲም ላየታቸው ለእንትን ብለው አብርተው በቃ መጨፈር ነው ያንን ያሉ እነዛም ያላቸው በቃ ያንን ፎቶ እየተነሱ ይልካሉ። እነዛም ሀይ እነሱማ ያሉበት ሀገር ማሻላት ተስተካክሎላቸዋል። ለማን ሞክርም ነው አልፎላቸዋል። ይሄ ብዙ ወጣቶችን ያታለላቸው ብልጭልጭ ነገር እየላኩ እናንተም የመጣችው ሲተቀየሩ ሴቷም ቢሆን ትስራ። ይህን ሁሉ ሀገር አቋርጠች የመጣሽም የመጣህ እሹጋ ውስጥ ሙከየፍ ስር ቁጭ ብላሽ ሴት ብር ተምትበሉ ስሩ፣ በረሃ ወጥታችሁ ስሩ። ፎቶ አትላኩላቸው፣ ወንድሞቻችሁን በቃረብ ሲላ እኔ ምን እንደምላል አቅም ብቻ ሀገራችንን ሰላም ያደርግልን። ሰሚ የለም ወጥቼ ልሙት ነው የሚሉት። ግን እዚህ ላለው ሰው ምንም በማያውቀው ነገር ተደውሎ ልጅን ተቀበል፣ ልጅን ተቀበይ፣ አደራው ላንቺ ነው ልጀን ገደልሽም ማነሽ፣ ሳሽም አንቺው ነሽ የሚባለው ነገር በጣም ከባድ ነው፣ በጣም ከባድ ነው። ወላሂ እኔ ለሐኪም ቤት የሌለኝ ሴትዮ ራሴ እዚህ ቁጭ ብዬ ታውቃላችሁ፣ በስደት ያላችሁ ማለት ነው። ማን ነው ብር እዚህ አጠራቅሞ እዚህ የሚያስቀምጥ? ያለችውን ደሞዝ ቶሎ ነው የምንለው አይደል? ምን አለን እዚህ ዋስትና የምናስቀምጥበት? ግን ሞት ከሰጠን የአንድ ወር የሁለት ወሯን እያደረግን ነው ወደ ባንካችን አካውንታችን የምናስገባው። እዚህ ምን አለን እና እናስቀምጣለን? እንዴት ማነው ከአንዱ ተበድረሽ ክፈይ የሚባል ነገር አለን? ማን ነው የሚያበድረው እዚህ ሀገር? እስኪ ነገር ዛሬ ሁሉ ነገር እዚ ሀገር አብዛኛው በስደት የሚያሉ ስራ ፈቶች ናቸው። ወንዶቹም ስራ ይቃማም እኮ መኖሪያ ፈቃድ ያላቸው፣ እንደዚሁም ደግሞ ሴቶቹ በጣም ስራ ቀዝቅዟል። በዛ ላይ ደግሞ ልጅን ተቀበሉ እንደዚህ መጥቷል። እኔ ከምጠላው ነገር ከሚያስጠላኝ ድንገት መጥቶ ተቀበሉ በቃ ባህር ላይ እየተቀጠቀጥኩ ነው። የሚጠየቀው ደግሞ እኮ አስር ሺ ሪያል አስራ ሁለት ሺ ሪያል ከየት ነው የሚመጣው? እስኪ ንገሩኝ፣ ከየት ነው የሚመጣው ወገኖቼ ማለት ነው። እስኪ ፍረዱ ከባድ ነው ወላሂ፣ ከባድ ነው፣ ከባድ ነው። እኔ እኛ እኛ ስንመጣ በህጋዊ ስንመጣ ተቀበሌ መታወቂያ ጀምሮ ማን ነው ያወጣ ያንኩል ምንደረሽ የሚለኝ ሰው አለ የለም። ምንደረሽ ጨረሽ ወይ መቼ ነው የምትሄጂው ተሳካልሽ ወይ የሚለኝ ሰው አለ? ያው አባቴ የወለደኝ አባቴ እና ቤተሰቦች እህትም ሆነ ወንድም ቤተሰው ነው በቃ ለጭንቁም የሚሆነው ማለት ነው ከዛ የተረፈ እዚህ መከራ ውስጥ እንደገና ደውለው እንደዚ ኩኒ እንደዚ ጠራይ፣ ይከብዳል ወላሂ ወገኖቻችን። አገራችንን ሰላም ያደርግልን። አገራችን ሰላም ትሁን። ልጆቿ በሀገራቸው ላይ ተምረው ተመርቀው በሀገራቸው ላይ ስራ የሚይዙ እኛም የያዝናትን ይዘን በሀገራችን ላይ የምንሰራ ያደርገን። እንደው በስደት ተስፋ ቆርጠው ያሳራታ አይሆኑብን። ሀገራችንን ሰላም ያደርግልን። ሰላም ለሀገራችን፣ ሰላም ለህዝባችን አገራችን ኢትዮጵያን ከጫፍ እስከ ጫፍ ሰላማን መልስ ያደርግልን። አንድነትን ሰላምን ያምጣልን። ከዘረኝነት ያላቀን። ይቻ አዱኒያ ናት። ዘረኛ ሆነን የምንጨቃጨቀው፣ አንድ ሰው ህይወቱ ታለፈ፣ ሰው መባሉ ተቀይሮ ሬሳ ነው፣ ጅናዛ ነው የሚባለው አይደለም? የሰው ልጅ ግን በአዱኒያ ላይ ሁላችንም፣ እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ እንባባላለን። ሁሉም በእኔ አደም አንድ ነው። በመልክም በሀብትም ልንለያይ እንችላለን፣ ግን ሰው ሰው ነው። እና አላህ ልቦና ይስጠን፣ ሀገራችንን ሰላም ያደርግልን፣ አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ሰላም ለሀገራችን፣ ሰላም ለህዝባችን፣ ወገኖችን ለሀገራችን ዶ አድርጉ ህዝቦቻችን ሰላም ያደርግልን። በያላችሁበት ሰላማችን ብዝት ይበል። ደላሎች ፈጣሪያችሁን ፍሩ፣ ፈጣሪያችሁን ፍሩ፣ ፍሩ። ኑ ሄዱ ከብት ተሚያገዱበት እየመከራችሁ ልጆችን ለአሳ እራት አታርጓቸው፣ እናቶችን አታስለቀሱ ወላ ስንትሁና ነው እናት ያሳደገችው፣ ያችን ልሽ እናት መሆን ከባድ ነው። ዘጠኝ ወር ተሸክማ አደገልኝ ብላ እሷ ከብት እያገደች እሱ ይማረልኝ ብላ እሷ እየተራበች እሱን እያበላች፣ እናንተ ደግሞ ኑ ብለ እየወሰወሳችሁ የምትልኩ ልቦና ይስጣችሁ። ሌላ ምንም አይደለም። አላህዬ አገራችንንም ኢትሆን ሰላማን ምልስ አድርግልን። እኛ አላህ ሳ ክቶልን ለሀገራችን ያብቃን። ወገኖቼ ከመጣችሁ በህጋዊም ቶሎ ካልመጣችሁ ደግሞ ተውት፣ ይቅርባችሁ